በሙሉ ወንጌል ቤተ እምነት ውስጥ አጥማቂ በሌላ ተጠማቂ በሌላ የሚል እስኪ ያሳየን የእምነት አንቀጻቸው ላይ። ሁሉም ነገር በክርስቶስ ስም አድርጎ ሲባል በክርስቶስ ለኢየሱስ ክብር ሲባል አድርጎ እንደማለት ነው እንጂ የምታደርጉትን ነገር ሁሉ የኢየሱስ ክርስቶስ ስም ብቻ እየጠራችሁ አድርጎ እንደማለት አይደለም ማለት ነው። ጥምቀትም በኢየሱስ ክርስቶስ ነው የሚደረገው። ምክንያቱም ተጠማቂው የኢየሱስ ክርስቶስ ስም እየጠራ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። ስለዚህ አጥማቂው ሁሉ ነገር በኢየሱስ ስም አያደርግም ማለት ነው። ሁሉ የሚለው ለአጥማቂ አይሰራም ማለት ነው። የምትለው አጥማቂ ሁሉንም ነገር ነው በአብ ወልድ መንፈስ ቅዱስ የሚለው ወይስ ጥምቀቱ ብቻ ላይ ነው በአብ ወልድ መንፈስ ቅዱስ የሚለው? ሙሉንጌል ሙሉንጌል ነው ተጠመኩት። ሙሉንጌል አጥማቂ አብ ወልድ መንፈስ ቅዱስ ተጠማቂ ኢየሱስ እያለ ነው የሚጠመቀው። ሙሉንጌል ኦፍኮርስ፣ ያ ለዛ ብሎ ነው የሚያጠምቁት። አንተ መጽሐፍ ቅዱስ እንደዛ ነው የሚለው። በሙሉንጌል ቤተ እምነት ውስጥ አጥማቂ በሌላ ተጠማቂ በሌላ የሚል እስኪ ያሳየን የእምነት አንቀጻችሁ ላይ ሰላም ብያለው፣ ወንድማችን በረከት እንደምን አለ? ደህና ነው ወይ? አለው ጌታ ይባረክ። እንዴት ቆየ? ትንሽ ጠፍተ ነበረ። አለ አለ አልጠፋውም። እሺ፣ ዛሬ ትናገር የነበር ነውን? ሰምታ? እየሰማዋችሁ ነበረ። ሙሉ በሙሉም ባይሆንም እየሰማው ነበረ ሰምተ ከሆነ ያው ምንድን ነው ያልነው፣ የቆላሲያስ ሰዎች ብዙ ነገር ተብሎላቸዋል፣ ግን ከዛ መካከል የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው ብሏቸዋል ሐዋርያ ጳውሎስ። እሱን ክፍል አይተኸዋል? ኦፍኮርስ አይቻለሁ። ያው እነዚህ ደግሞ የክብር ተስፋ በእናንተ ዘንድ ነው የተባለላቸው የቆላሲያስ ሰዎች በቃል ቢሆን ወይም በስራ የሚያደርጉትን ሁሉ ደግሞ በጌታ በኢየሱስ ስም እንዲያደርጉ የተባለላቸው መሆናቸውንም አይተሃል አይደል? አዎ፣ አይቻልም። አዎ ክፍሉ ደግሞ የሚያወራው ቅድም አንተ እንዳልከው ሳይሆን ሌላ የራሱ የሆነ አውድ አለው። ሁሉም ነገር በክርስቶስ ስም አድርጎ ሲባል በክርስቶስ ለኢየሱስ ክብር ሲባል አድርጉ እንደማለት ነው እንጂ የምታደርጉትን ነገር ሁሉ የኢየሱስ ክርስቶስ ስም ብቻ የጠራቸው አድርጉ እንደማለት አይደለም። እሺ ምንድን ነው? ምን ማለት ነው? የማንን የማንን ነው የምንጠራው? አይ የማን መጀመሪያ ክፍሉን በትክክል በአውዱ እንትን ካልኩ በኋላ ብታይ ግልጽ አድርጎ ያስቀምጥላል። ቆላሲያ ጻፊ ጳውሎስ ለክርስቶስ ክብር ሲባል ነው እንጂ ማድረግ ያለባችሁ ብሎ የሚለው እንጂ ብቻ እየጠራን ማድረግ አለብን እያለ ነው የቱ ጋ ነው ለክርስቶስ ስም ሲባል የሚለው? ለክርስቶስ ስም ሲባል፣ ለክርስቶስ ስም ሲባል፣ ስንቱን ነገር ነው በጌታ በኢየሱስ የምናደርገው። ካዶሽ አይ አልተረዳውም። ጥያቄ ግልጽ አርገለኝ እስኪ። አይ ለክርስቶስ ስም ሲባል በጌታ ሁሉን በጌታ በኢየሱስ ስም አድርጉት የሚለው ለክርስቶስ ስም ሲባል ነው አልከኝ። ለምሳሌ አንተ አሁን ለክርስቶስ ስም ሲባል ፈውስ በማን ስም ነው የምታደርገው? እሱ ኦቤስ ይታወቃል። በኢየሱስ ክርስቶስ ስም ነው እሱ ማደረገው ሁሉን ነዋ። ስለዚህ ለክርስቶስ ስም ሲባል አጋንንትንስ በማን ስም ነው የምታስወጣው? አጋንንት የሚወጣው በኢየሱስ ክርስቶስ ስም ነው፣ ኦፍ ኮርስ። ስለዚህ ምንም የሚቀይረው ነገር የለውም። ሁሉንም ነገር ነው ለክርስቶስም ሲባል፣ ሁሉንም ነገር አጋንንትም በኢየሱስ ስም፣ ፈውስም በኢየሱስ ስም አድርገ ጥምቀቱ ጋር ስትደርስ ነው የማታደርገው እኮ እንጂ፣ እሱ ደግሞ ጥምቀቱን በሌላ ስም አድርጎ አጋንንት ማውጣቱንና ፈውሱን በኢየሱስ ስም አድርጎ አይደለም እኮ ለክርስቶስም ሲባል ሁሉንም ነገር በጌታ በኢየሱስ ማድርጎ ተብሎ ነው የተጻፈው። ኦፍ ኮርስ በኢየሱስ ክርስቶስ አጋንንትም የሚወጣው። መጽሐፍ ቅዱስ ሲናገር እግዚአብሔር አብ ለኢየሱስ ክርስቶስ እሱ የሰውን ምሳሌ ለብሶ ወደዚህ ዓለም በመምጣቱ ምክንያት ከስም በላይ ስም እንደሰጠ አንደኛ፣ አይ ቲንክ እየነገርኩ ነው አይ እኔ የዚህ ስም ከስሞች በላይ ነው ወይስ አይደለም ብዬ ስል ነው ወደዛ የምንሄደው። አሁን ጉዳዩ ይሄ ስም ከስሞቹ በላይ ነው አይደለም የሚለው ላይ አይደለም። ይሄ ከስሞች ሁሉ በላይ በተባለ በዚህ ስም ሁሉ ነገር ነው የሚደረገው። አጋንንት ማውጣትና ፈውስ ብቻ አይደለም፣ ሁሉ ነው ያለ እሱን እኮ አሁን እንትን እያልኩ አደለም፣ ግን በአጋንንት በኢየሱስ ክርስቶስ ስም እንደሚወጣ ቅድም ነገርኩ። ፈውሱም በኢየሱስ ክርስቶስ ስም እንደሰው እንደሚፈወስ ነገርኩ። ምክንያቱም እግዚአብሔር እሺ ብሎ ስለመጣ የእግዚአብሔር መልክ ስኖር ሳለ እሱ አይደለም እንዱ ስላለ እሺ ስላለ ጥያቄ እሱ አይደለም። አሁን ፖይንቱ ላይ አሁን አጋንንት ማውጣትና ፈውሱን ሳይሆን ሁሉ ነው፣ ኮቢ ነው። አሁን እኔ ሁሉን ነው ዲፋይን እንድታደረግልኝ የምፈልገው። አጋንንት ማውጣትንና ፈውስን ነው የሚለው ወይስ ሁሉን ነው የሚለው? በአንተ መጽሐፍ ላይ ሁሉም ይላል እኮ። ግን ሁሉም ሲባል እኮ ያው እንትን የሚደረግ የሚብራራ ሀሳብ እኮ ነው ምን ለማለት እንደተፈለገ። ሁሉም ሲባል ደግሞ የአብ፣ የወልድ፣ የመንፈስ ቅዱስም ኢየሱስ ክርስቶስ እንደማለትም አይደለም። ጭራሽ ከዛ ጋር አይገናኝም። እያንዳንዱ መጽሐፍ ቅዱስ ካዶሽ የጠየኩትን ነገር እዚህ ላይ እዚህ ላይ አሁን አንተ መልስ ካለ ሁሉ ሲል ሁሉ ማለት አጋንንት ማውጣትና ፈውስ ብቻ ነው ሁሉ የሚባለው? እንደሱማ ከሆነ ሁለቱን ነው መባል ያለበት ሁሉ ሳይሆን መባል ያለበት ሁለቱን አጋንንት ማውጣትንና ፈውስን በጌታ በኢየሱስም አድርጉት ነው እንጂ የሚባለው ሁሉ ነው። አሁን የሁሉን ነው እየጠየኩ ያለው። ኦኬ፣ አሁን እኛም እኮ አይ በሌሎችም ነገር እያደረገን በኢየሱስ ክርስቶስም እንደማናደርግ አድርገህ እንትን እያልክ እኮ ነው። ሁሉንም እኮ በክርስቶስም ነው ኦፍኮርስ የምናደርገው። ያንም እኮ እንትን አላልኩም፣ አልተቃወምኩም። ግን አሁን ለምሳሌ መጽሐፍ ቅዱስም ጥምቀቱንም በኢየሱስ ስም ነው የምታደርገው። ኦፍኮርስ ጥምቀትም በኢየሱስ ክርስቶስ ነው የሚደረገው። ምክንያቱም ተጠማቂው የኢየሱስ ክርስቶስ ስም እየጠራ፣ አጥማቂ በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። መጽሐፍ ቅዱስም ኢየሱስ ክርስቶስም ለሐዋርያቶች ሲናገር ሂዱና አዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጉ ብሎ እንዳለ ስለዚህ ኦፍኮርስ ዮሐንስ ማን ነው? ጳውሎስ ሲጠመቀ እራሱ ምን ተብሎ ነበር? የኢየሱስ ክርስቶስ ስም እየተጠራ ተጠመቅ ተብሎ እንዳለ መጽሐፍ ቅዱስ ያው ማንም ሰው ሲጠመቅ የኢየሱስ ክርስቶስ ተጠማቂ ስም እየጠራ አጥማቂው፣ ደግሞ በአብ በወል በመንፈስ ቅዱስ ስም ነው የሚያጠምቀው። ኦኬ አሁን እያልከን ያለው ምንድን ነው መሰለ በአብ በወል በመንፈስ ቅዱስ አጥማቂው ነው የሚለው ካልክ ስለዚህ አጥማቂው ሁሉን ነገር በኢየሱስ ስም አያደርግም ማለት ነው። ሁሉ የሚለው ለአጥማቂው አይሰራም ማለት ነው የምትለው። አጥማቂው ልክ ሌላውን ሁሉ ነው አጥማቂው ሁሉንም ነገር ነው ባቡል ፍስ ቅዱስ ሚለው ወይስ ጥምቀቱ ብቻ ላይ ነው ባቡል ፍስ ቅዱስ ሚለው? ኦኬ እንትን እያልኩ እኮ ነው አሁን ሁሉንም ባቡል ፍስ ቅዱስ ማለት ነው ወይስ? አሁን አይ እንደዛም አትደራርብ ካዶሽ ያልከው ነገር ላይ ነው አሁን። እኔ ያልከው ነገር ላይ ምን አልክ አሁን? ተጠማቂው በኢየሱስ ስም ይላል፣ አጥማቂው ደግሞ ባብ ወልድ መንፈስ ቅዱስ ይላል አልክ። ስለዚህ አጥማቂው ተጠማቂው ነው እንጂ ሁሉን ነገር አጥማቂው ሁሉን ነገር በኢየሱስ ስም አያደርግም ማለት ነው። ስለዚህ ሁሉ ሚለው ለአጥማቂ አይሰራም። ምክንያቱም ልክ ጥምቀት ጋር ሲለህ አይደለም አይደለም። አይ እንደዛ ለማለት ፈልጌ አይደለም። አሁንም ሀሳቤን ሚስ አንደርስታንዲንግ እያደረክ ነው ምክንያቱም ምንድን ነው የጠየኩት? እዛ ከሆነ ጳውሎስ ለምንድን ነው የኢየሱስ ክርስቶስም እየጠራ የተጠመቀው? ወደዚህ የጠየኩህ ጥያቄ ምንድን ነበረ የጠየኩህ ጥያቄማ? አጥማቂው በኢየሱስ ክርስቶስም ካልተጠመቀ ያው ሁሉንም በክርስቶስም አድርጎ ከሚባለው ጋር እየተጋጨ ነው ብለህ ነው ያልኩህ። በአቡል አጥማቂዎቹ መንፈስ ቅዱስ ይላል፣ ተጠማቂው በኢየሱስ ይላል አልክ። ስለዚህ ቢያንስ አጥማቂዎቹ ሁሉን ነገር በኢየሱስ አያደርጉም ማለት ነው። ኦኬ። አይ አቡል መንፈስ ቅዱስ ስንል እኮ ያ ወልድ ማለት እኮ ኢየሱስ ክርስቶስ እንደማለት እኮ ነው። ወልድ ማለት ኢየሱስ ክርስቶስ መሆኑ ላይ አይደለም እኮ። ስለዚህ ጥምቀቱ ላይ ወልድ ብለህ ነው የምታጠምቀው? እንዴት አለ አይ በአቦን ቅዱስ ስለምንል ካዶሽ እንትን ማድረግ የለብንም። ለህሊናችን እንትን ማድረግ አለበት። ስለዚህ አጥማቂው ሲያጠምቅ ወልድ ማለት ኢየሱስ ክርስቶስ ማለት ስለሆነ ሲያጠምቅ አጥማቂውም በኢየሱስ ክርስቶስ ብሎ ማጥመቅ ይችላል። አይ ጥያቄ ግልጽ አይደለም። ጥያቄ ግልጽ አድርግልኝ እስኪ አንተ ያመጣው በእርግጥ አንተ ያመጣው ሳይሆን አሁን አንተ ስለተናገርከው ብዬ ነው። ሌሎች ሰዎች ናቸው እንደሱ ያሉት። የሚያስኬድ ሐሳብ አይደለም፣ ግን ያው ሐሳቡን ኢንተርቴይን ማድረግ ስላለብኝ ነው። አጥማቂው በአቦልፈስ ቅዱስ ይላል፣ ተጠማቂው በኢየሱስ ስም ይላል አላልክ? ስለዚህ አጥማቂው ለማጥመቅ አቦልፈስ ቅዱስ የሚጠቀመው አጥማቂው ከሆነ አጥማቂው በቃል ቢሆን ወይም በስራ የሚያደርገውን ሁሉ በኢየሱስም አያደርግም ማለት ነው ቢያንስ አንድ ነገር ላይ ሲመጣ አጥማቂው በኢየሱስ ስም የማያደርገው አንድ ነገር ተገኘ ነው የምትለኝ። አይደለም እኮ አሁን። ለምንድነው እና ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጉ ብሎ ያለው? አሁን እሱን ማየት አለብህ እኮ። አንተ አሁን እሱን ጥያቄ እሱማ፣ እመጣለሁ እኔ እኮ መጽሐፍ ቅዱስ ላይ ያለውን ሀሳብ ነው ቃል በቃል እየተናገርኩ ያለው፣ ከራሴ አይደለም። አይደለም አሁን ያንን ጥያቄ ስጠይቀኝ እኔ መልስ እሰጣለሁ። አሁን ግን አንተ ያመጣኸው ሎጂክ ላይ አጥማቂው እንደዚህ ይላል፣ ተጠማቂው እንደዚህ ይላል አለ። ለምሳሌ አንተ የት ብራንችን የተጠመቀው? አንተ የት ብራንች አይባልም የት ቤት ክርስቲያን ነው የሚባለው። የት ብራንች? ሙሉንጌል ነው የተጠመቅኩት እሺ ሙሉጌታ፣ አጥማቂው አብ ወልድ መንፈስ ቅዱስ፣ ተጠማቂ ኢየሱስ እያለ ነው የሚጠመቀው? ሙሉጌታ፣ ኦፍ ኮርስ አዎ፣ እንደዚያ ብሎ ነው የሚያጠምቁት። አንተ እንደሱ አይ መጽሐፍ ቅዱስ እንደዛ ነው የሚለው። ኦፍ ኮርስ አዎ፣ እንደዛ ነው የሚጠመቀው። ታዲያ አሁን ሆነስቲውን መናገር አለ። ዝም ብለን ለክርክሩ ብቻ ሲባል መባል እኮ ያለበት ነገር አይደለም። ይህን ታውቀዋለህ። እስከ ዛሬ ድረስ ሲጠመቅ የነበረ ፕሮቴስታንት፣ አሁን ትላንትና የመጣ ልጅ አይደለም እንዴ? አልተጠመክም ሙሉ ወንጌል እንደዛ የሚባል የለም። የሙሉ ወንጌል እኮ እስኪ አሳየኝ፣ ሙሉ ወንጌል ምን ብሎ ነው የሚያጠምቀው? ዶክትሪን ከኔ በላይ እንደምታውቅ እያልክ ነው። እንደሱ አላበላሽም፣ ችግር የለውም። አሁን ኦልሬዲ እኔ አሁን የራስህን የቸርቸን እንትን ዶክትሪን ለማውራት አይደለም የመጣሁት፣ የመጽሐፍ እውነትን ለመናገር የመጣሁት ነው በሙሎንጌል ቤተ እምነት ውስጥ አጥማቂ በሌላ ተጠማቂ በሌላ የሚል እስኪ ያሳየን የእምነት አንቀጻችሁ ላይ እኔ አሁን መንገድ ላይ ነው ያለሁት ያን ላሳየ አልችልም ሌላ ጊዜ አሳያለሁ ግን አሁን መንገድ ላይ ስለሆንክ ማሳየት አትችልም ግን ልታሳየን ትችላለህ በሌላ ጊዜ። ኦኬ ያው ካገኘው አሳያለው። ኦፍ ኮርስ ችግር የለው። ኖ በሌላ ተጠማቂ በሌላ ነው የሚል የእምነት አንቀጻቸው ላይ ልታሳየን ነው። አይ ችግር የለውም። መጀመሪያ ከመጽሐፍ ቅዱስ እነሳለው ከዛም በኋላ እንዴት እንዳብራሩም ችግር የለውም። እሺ ቃሎች በጣም ይቅርታ፣ እኔ እንደዚህ ማድረግ አለብን። ግን አሁን ከሌለ የለም ነው እንጂ የሚሆነው፣ እንደዚ ድርቅና አይሰራ። ካለ አመጣለሁ ነው የሚባለው እንጂ እንደዛ አይሰራም። የለም ይሄ፣ ለህሊናህም ያውቀዋል። እዚህ ያላችሁም ታውቃላችሁ። አንዳቸውም አሁን ምናልባት በቅርብ ጊዜ የተፈጠሩ ምናልባት አሁን በቅርብ ጊዜ ከአንድ ዓመት ከሁለት ዓመት ወዲህ ካለ ነው እንጂ እንደዚህ አይነት ነገር የለም። አጥማቂ በሌላ ተጠማቂ በሌላ የሚባል ነገር የለም የለም፣ በጭራሽ። ግን ማስረጃ ማቅረብ የምትፈልጉ ሰዎች እድል ሰጣለው። ካዶሽም ማስረጃውን ይዘህ ስትመጣ እናወራለን። ዝም ብሎ አሁን ማስረጃውን መንገድ ላይ ነኝ እያልከኝ ዝም ብለ እየተዳረቀን መቀጠል የለብንም ካዶሽ ቁም ነገር ላይ ስላለን ማለት ነው። ስለዚህ ፈቃደኛ ከሆንክ ማስረጃውን ይዘህ ስትመጣ ያን ጊዜ እንወያያለን። ማስረጃውን ይዘህ እያሳየኝ እንወያያለን። አሁን ግን ለእኔ ግን ያው ከንግግርም ተደጋጋሚ እድል ሰጠው እንደምንረዳው ማስረጃ የለህም፣ ማስረጃ የለም። ስለዚህ ማስረጃውን ይዘህ ስትመጣ እንወያያለን ማለት ነው። በደስታ እቀበላለሁ ማስረጃውን ይዘህ በምትመጣበት ጊዜ ይሄ ነገር ግን እንደዛ የሚባል ነገር የለም። መጽሐፍ ቅዱስም ላይ ቢሆን ሁለት አይነት ትእዛዝ አልታዘዘም። ጌታ ኢየሱስ አጥማቂዎች በአቦልፈስ ቅዱስ አጥምቁ ተጠማቂዎች ደግሞ በአቦልፈስ ቅዱስ ስም ተጠመቁ አላለም። እንደሱ ከሆነ ብቻ ነው ኢየሱስ የሰጠው ሁለት ትእዛዝ አጥማቂ በአቦልፈስ ቅዱስ ተጠማቂ በአቦልፈስ ቅዱስ ስም ከሆነ የሆነ የታዘዘው ትእዛዝ ግን አንድ ነው። እሱም በአብ ወልድ ወመንፈስ ቅዱስ አጥምቁ ሚል አይደለም በአብ በወልድ በመንፈስ ቅዱስ ስም ነው የሚል ስለዚህ የተጸውዖ ስም ባልሆነ ላይ ስም ከተጨመረበት የተጸውዖ ስም ነው የሚያጠይቀው ሁሉም መጽሐፍ ቅዱስ ውስጥ ያየ ነው እንደዛ ቅድም ስናይ ነበር በጌታ ስም ዘይት ቀብቶ ይጸልዩለት የሚለው ጌታ የተጸውዖ ስም አይደለም ስለዚህ የጌታ ስም ስለሚል ስም ነው የሚያጠይቀው። ኢየሱስ ነው የሚመጣው። እዚህ ጋም በአብ ወልድ መንፈስ ቅዱስ ስም ነው የሚለው። አብ የተጸወ ስም አይደለም፣ አባት ማለት ነው። ወልድ ልጅ ማለት ነው እንጂ የተጸወ ስም አይደለም። መንፈስ ቅዱስ ቅዱስ መንፈስ ማለት ነው እንጂ የተጸወ ስም አይደለም። ስለዚህ ስም እያጠየቀ ነው ያለው። አጥምቁ የተባሉ የተጠመቁ ሰዎች በሙሉ የምናየው በጌታ በጌታ በኢየሱስ ስም እንደተጠመቁ ነው የምናየው። ነው አጥማቂና ተጠማቂ ሁለት በሁለት የተለያየ ስም ተጠመቁ። ምንም የለም። በተለይ በተለይ ሪፖርት ተደርጓል ይሄ ጉዳይ ጥምቀት፣ ሪፖርት ተደርጓል። በሐዋርያ ስራ ምዕራፍ ስምንት ላይ በሉቃስ ሪፖርት ተደርጓል። ሐዋርያ ስራ ምዕራፍ ስምንት ላይ እቺን ብቻ ለአንበብና ለሌላ ሰው ሉቃስ ላይ ምን ይላል ሉቃስ፣ ምዕራፍ ይቅርታ፣ ሐዋርያት ሥራ ምዕራፍ ስምንት ላይ ሉቃስ ሪፖርት ያደረገው ላይ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው፣ እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር ነው ይህን ሪፖርት ያደረጉት። አጥማቂዎቹም አይደሉም፣ ተጠማቂዎቹም አይደሉም ከአጥማቂዎቹም ከተጠማቂዎቹም ውጭ ሪፖርት ነው ያደረገው። የተጠመቁት ሰዎች እንደዚህ ነው ያጠመቅኳቸው አይደለም ያለው ሉቃስ ስላላጠመቃቸው ወይም የተጠመቁት ሰዎች እንደዚህ ነው የተጠመቅ ነው አይደለም ያሉት። ሪፖርት የሚያደርገው ሉቃስ ነው እንደዚህ ሪፖርት ያደረገው። የተጠመቁት ሰዎች በጌታ በኢየሱስም ብቻ ተጠምቀው ነበር ያሉት እንጂ አጥማቂው በሌላ በሁለት የተለያየ አጥማቂው በሌላ ተጠማቂ በሌላ ተጠምቀው ነበር አይደለም፣ በጌታ በኢየሱስ ክርስቶስ ስም ብቻ። ስለዚህ የለም፣ የሌለ ነገር እንወይ አለ ብላል ካዶሽዬ። በጣም በደስታ ይዘ ስትመጣ እንቀጥላለን ማለት ነው።